እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮዲ እንደ ማለፌም ከገለቴ ጎን እንደሆንም፣ ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ ያለፉ ባዶቻቸውን ከርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላፍ ጋር መጥቷል። እንግዲህ መንግስትም የሚመለከቱ አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ ያስተላልፋሉ። ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። ውድ ቤተሰቦቻችን በጣም ያማል። በጣም በጣም በጣም ማለት ነው። አያችሁ ብዙ ነገር አለ እኮ ብዙ ነገር አለ። ሰው ሶሻል ሚዲያ እንግዲህ ብዙም እንግዲህ እንደዚህ እየተጎዱ ልጆች፣ እንደዚህ እየተጎዱ ሰዎች ብዙም እንግዲህ አይወጥም። አያችሁ እንግዲህ በጣም ከባድ ነው። ብዙ ብዙ ብዙ ሰዎች አሁን እንደዚህ እንደ እሷ ማለት ነው የተጎዱ ሰዎች ብዙ አሉ። ብዙዎች አሉ። ብዙዎች አሉ። በጣም ያማሉ በጣም ከምለው በላይ ማለት ነው። ግን እኮ እዚህ ምድር ላይ ስንኖር ለጊዜያዊ ለጊዜያዊ ብሎ እንደዚህ መሆን በጣም በጣም ከባድ ነው። በጣም ከባድ ነው። ግን እግዚአብሔር ይፈርዳል። ሰው ሰው እግዚአብሔር ከፈቀደ ያ ያፈራ ሆነ ያ የሰበሰበ ወኔ ገንዘብ እግዚአብሔር ከፈቀደ ይበላል እዚህ ምድር ላይ እንጂ እግዚአብሔር ካልፈቀደ እኮ ማብላት አይችልም። ካንቶ ነው። እና በጣም በጣም አዘንኩት እግዚአብሔርን ይሄ ሙሉ በሙሉ ኤቢኤስ እንት ላይ ሙሉ በሙሉ ጨርሼ ነው እየሰማሁት። ግን በጣም ያሳዝናል። በጣም ያሟል ግን ጎበዝ ናት፣ ብርቱ ናት። እንዴት ብርቱ ናት ጎበዝ ናት! ለሽ እንደዚህ ያወራሹ ብላችሁ ብጠይቅም ይሄ ንብረት ሁሉ ይሄ ራሷን እንትን አድርጋ የሰራቸው የላፋቸው አላብ እንደዚህ ንብረት ሙሉ በሙሉ እንትን ሲሆን በቃ ራሷን እንትን አድርጋ ነው። ጎበዝ ናት እና እግዚአብሔር ደግሞ አይጥልም። የኢትዮጵያ ህዝብ ደግሞ ከጎኗ ይሆናል። ምክንያቱም የኢትዮጵያ ህዝብ በጣም ሮሮ መልካም ሰዎች ስለሆነ ከሷ ጎኑ ላይ ይሆናል። በቅርብ ጊዜ ደግሞ እናያለን ብለን ተስፋ እናደርጋለን። አመሰግናለሁ። እናያለን በቅርብ ጊዜ የሷ የእሷ ላቧ የእሷ እውነቷ ሲወጣ በቅርብ ጊዜ እናያለን ብለን ተስፋ እናደርጋለን። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል ሰው ሳይሆን እግዚአብሔር ይፈርዳል እግዚአብሔር ይፈርዳል። ሰውኮ ከእግዚአብሔር በታች ነው አይደለ ማለት እግዚአብሔር ትልቅ ስለሆነ ይፈርዳል። እሱ ይፈርዳል። በጣም ነው የተጎዳቸው በጣም ከምለው በላይ ስንሰማ በጣም ልበ ተሰበረ በጣም ነው በጣም ነው። ይሄ ቪዲዮ ሲያይ በጣም ነው ልብ የተሰበረ እና የኢትዮጵያ ህዝብ ደግሞ በጣም እንትን መልካም ሮሮ ሰዎች ስለሆኑ ከእግዚአብሔር በታች በጣም መልካም ሰዎች ስለሆኑ ይተባበራሉ። ለእሷ ብለን ተስፋ እናድርጋለን። በቅርብ ጊዜ እንግዲህ መልካም ዜና እንሰማለን ብለን ተስፋ እናድርጋለን። መልካም ጊዜ መልካም ወይ